ሰላም ሰላም ሰላም ጤና ይስጥልኝ፣ የተከበራችሁ ክቡራን እና ክቡራት ቤተሰቦቼ፣ ጓደኞቼ ያላችሁ ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ አድራ በእግዚአብሔር መልካም ፍቃድ፣ ትላንት እናውቀን አልፎ ደግሞ ዛሬ አዲስ ቀን፣ አዲስ ሞራል፣ አዲስ ቀን ልንጀምር ነው ማለት ነው። በነገራችን ላይ ሁል ጊዜ ማለት ነው ማታ ላይ ሁላችንም ደክሞ ነው የምንተኛው፣ በጣም ስንሯሯጥ ከልጆች ከምትሰሩ ካሮጊቶች ጋር የምሰሩ ማለት ነው። በተለይ ካሮጊት ጋር የምሰሩ ከልጆች ጋር መንሰራ ልጆች የጉልበት ስራ ነው። በጣም የጉልበት ስራ ይበዛብናል። ከልጆች ጋር የምሯረጡ ማለት ነው። ካሮጊት ጋር የምሰሩ ልጆች ደግሞ ሁለቱን አይቼዋለሁ። ሁለቱን ስላየሁት ሁለቱን ቦታ ላይ አውቀዋለሁ፣ ስሜቱ ማለት ነው። በጣም የጭንቅላት ስራ ነው፣ ካሮጊት ጋር መስራት ማለት ነው። በልተው አልበላሁኝም ይሏቸዋል፣ ጠጥተው አልጠጣሁኝም ይሏቸዋል። በጣም ሲስተሙ ለየት ያለ ነው፣ ከአሮጊት ጋር መስራት ማለት ነው። የራሳችሁን ሲስተም መጠቀም አለባችሁ። ይህን ስላችሁ ታጋሽ ታጋሽ መሆን አለባችሁ። ሰምቶ እንዳልሰማ፣ ለሚጠይቋችሁ ለሚናገሯችሁ ነገር በሙሉ ቅን መልስ መመለስ አለባችሁ። ከአሮጊት ጋር መሳብ ልጆች ማለት ነው። እንዴት ነው ያው ከቦታቸው አይንቀሳቀሱም፣ አያደክሟችሁ ምናልባት ሽንት ቤት ስትወስዷቸው ተንቀሳቀሷቸው ይችላላችሁ። ይከብዳቸዋል በዛን ሰዓት ከምንም በላይ የሚከብደው ግን ከምንም በላይ ከባዱ ነገር ውሃ ሰታችኋቸው ውሃ ጠረጴዛ ላይ ፊትለፊታቸው አድርጋችሁላቸው ዞሩ ስትሉ ውሃውን አንጭልኝ ሲሏችሁ የዛን ጊዜ ስሜታ ሆናችሁ አስቀምጭ የልሽል እንዴ ምናምን ብላችሁ ሌላ ነገር መናገር ወይም ደግሞ መልስ መመለስ የለባችሁም። ለምን ክፋት ክፋቱን ነገር እና መጥፎውን ነገር በጭቅላት ደሴባ ያደርጋሉ አሮጊቶች ማለት ነው። በጣም ነው የሚይዙት በነገራችን ላይ። በጭንቅላታቸው በጣም ነው የሚይዙት፣ ከምንም በላይ ማለት ነው። እኔ ስላየኋቸው ነው። እኔ እንደዚህ መልካም ነገር ጥሩ ነገር አይይዙ፣ ግን መጥፎ መጥፎ ነገሮችን በጣም ይይዛሉ። በጣም በጣም በጣም መጥፎ መጥፎ ነገሮችን ይይዛሉ። ስለዚህ ተጠንቀቁ፣ ስትናገሩ፣ መልስ ስትመልሱ፣ ላሮጊቶቻችሁ ማለት ነው። በጣም ጥንቃቄ ያልኩ ከምንም ከምንም በላይ አሁን እኮ ምትችልሽ ነበረ በቃሽ፣ አመጣልሻለሁ ወይ ደሞ ወይ ነው ዝጋ እኮ አድርጌልሻለሁ። ረስተሽ ይሆናል ረስተሽ ይሆናል በሏቸው እንጂ። አምጥቼልሻለሁ ምን አስሬ ትጭቀጭቅኛለሽ? በቃ የማይሆን ነገር አትመልሱ። መጥፎ መጥፎዋ ስለሚይዙ ማለት ነው መልካሙን የምታረጉላችሁን ምናልባት ወድሻለሁ ልትሉ አትችሉ ትችላላችሁ። ቀኑ ሙሉ መልካም ነገር ስታዋሯቸው ልትሉ ትችላላችሁ። ያንን ነገር ግን ይረሱታል ስለዚህ እንደ እድል ሆኖ ደግሞ ያችን መጥፎ ነገሯን ቀኑ ሙሉ እያብሰለሰሉ ስለሚጨቀጭቋችሁ እና ስለሚናገሯችሁ ያ ነገር እንዳይፈጠር በትዕግስት ሆናችሁ። እሺ አሁን ቡና ጠጥተው አሁን አፍሪ ሊሏችሁ ይችላሉ። እሺ የሆነ ሲስተም፣ የራሳችሁን ሲስተም ፈጥራችሁ ማለፍ አለባችሁ። በጣም ጥንቃቄ ማድረግ አለባችሁ። ካልጆች ጋር ምትሰሩ ልጆች የጭንቅላት ስራ በቃ ትዕግስተኛ ትሪት ራሳችሁን ትሪት እያደረጋችሁ ትዕግስተኛና ፍሪ ሆናችሁ መስራት አለባችሁ። የመጣንበትን ዓላማ መዘንጋት የለባችሁ። አሮጊት ጋር አምሳሉ ልጆች ማለት ነው። ሌላው ደግሞ ልጆች ጋር ምንሰራ ልጆች ልጆች ጋር ምንሰራ ልጆች ደግሞ ከአሮጊቶች ጋር የሚያመሳስላቸው አሁን አድርጋችሁላቸው ያው ያመሳስላቸዋል ከአሮጊት ጋር ያመሳስላቸዋል አርጋችሁላቸው እንዳያረግላችኋቸው ቀኑ ሙሉ አብራችሁ ትጫወቱ ትላፉ ደክሟችሁ ቤተሰቦቻችሁ ሲመጡ ደግሞ ያንን ቀን አብራችሁ የተጫወታችሁን እንድደግሙላችሁ ይፈልጋሉ እና ልጆች ማለት ነው። ስለዚህ ይሄ ነገር እንትን እንዲል ይሄንን ነገር እራሳችንን ትሪት አድርገን ቅድም እኮ አጫወቼ ነበር፣ እንደዚህ እኮ አብረን ተጫወትናል። ድጋሚ ከፈለክ እሺ ብላችሁ፣ እነሱም ስለደከማቸው ብዙም አያስቸግሯችሁም፣ ግን እሺ ብላችሁ ተጫወቱ እንጂ ቤተሰቦቻችሁ ሲመጡ ማጥፎ ማለት ሰዓት መልሱ፣ ለልጆቹ ማለት ነው። ቅድም አጫወቼን እንደኔ አይደክመኝም እንደምናምን እላለሁ እኔ ራሱን ማላረገውም፣ ግን አዲስ የምትመጡ ልጆች አሮጊት ቤት ስትባሉ ግርም የሚላችሁ ልጆች አላቸው። አሮጊት ቤት መስራት ማለት ነው ጥበብ ያስፈልጋል እንጂ እኔ ግተዛና ነው የምሰራ። አሮጊት ቤት ማለት ግን ጥበብ ያስፈልጋል፣ በጣም ጥበብ ያስፈልጋል። አሮጊት ቤት መስራት ማለት ነው እና ልጆች ቤት የምትሰሩ ጥንቃቄ አድርጎ። አዲስ የምትመጡ ልጆች ምንም አይነት ስራ መፍራት የለባቸው በነገራችን ላይ ማለት ነው። ተርታችሁ መሆን የለበትም። ምንኛውንም ስራ ስትሰሩ ራሳችሁን አሳምናችሁ ነው። ከሀገራችሁ የመጣችሁት የመጣ ነው፣ አሳምነን ነው እኔ ልጅ ቤት ከኢትዮጵያ ስመጣ ልጅ እንዳለኝ ነው እየተጠየቅኩት፣ ልጅ ቤት እንደምሰራ አልተነገረኝም። ግን ፍላጎቴና ምኞቴ አሮጌት ቤት ብሰራ የሚል ነው። ለምን አሮጌት፣ በሰከንድ በሰከንድ ትረሳለች። በሰከንድ በሰከንድ ትረሳለች። ግን አንድ ምላትን መጥፎ ቃል ማለት ነው አንድ ምላትን በቀደከመኝ ሰለቸኝ ምላትን ቃላቶች እነሱን እስከወለቀና ራሳቸው እነሱን በውስጡ ሴር ታደርጋለች። ግን መልካሙን ነገር ማረግላትን ነገሮች በሙሉ ድሌት ሌት ታደርጋቸዋለች ትረሳችኋለች እራስ ታስታውታቸው። ስለዚህ ውዶቼ ማለት ነው ቤት ስትሰሩ ልጆች ራሳቸውን ትልታርጉ ለምትጠየቁት ጥያቄዎች አትበድሏቸው። ለምን እነሱ በሕይወትና እና በሞት መካከል ናቸው፣ አይደለ? ነገ የሚያልፉ ናቸው። ነገ ይሄዳሉ፣ ያልፋሉ ወደ ፈጣሪያቸው ነገ ይሄዳሉ። ስለዚህ እነሱን ከእነሱ ጋር የሕይወት ልምድ እኔ ቤቱ ላይ በምሰራ ሰዓት ከአሮጊቴ ብዙ የሕይወት ልምድ ተምሬያለሁ። እዝክ ዛሬ ለምሰራበት አገር ትልቁ ትምህርት የሆነችኝ መቼም መማረሳት ማለት ነው ትልቅ ትምህርት የሆነችኝ የቤቱ አሮጊቴ ነች። በጣም በፊት ላይ በጣም ተናጋሪ ነበርኩ። በጣም ተናጋሪ መብቴ በምንም መልኩ መብቴ ብትነካ መብቴን የማስከብር ሰው ነኝ። አንዳንዴ መናገር ጥሩም ነው፣ ደግሞ ቶሎ ቸኩለን ስሜት አይሆን የምናገረው ነገር ደግሞ እኛን ጎል ይከተናል። እና በጣም ነበር የምናገረው። መናገሬ ብዙ ጊዜ ማለት ነው መናገሬ እኔን ጎርቶኛል። እኔን ጎርቶኛል መናገሬ ባለመረጋጋቴ ማለት ነው። ተረጋግቼ ያችን ነገር እነሱ ስሜታዊ ሆኖ ሲናገሩ ተረጋግቼ በሁለተኛው በሶስተኛው ቀን ለምን እንደዛ አላችሁ ብዬ ብጠይቃቸው የሚስተካከል ነገር ነበረ። እኔ ወዲያውኑ ስሜታዊ ሆኖ የተናገርኩት ማለት ነው። እና ብዙ ጊዜ እኔ ከእሷ የተማርኩት አይደለም፣ ከአረብ ከኢትዮጵያ ጋር ከኢትዮጵያውያን ጋር ራሱ እንድንኖር ትልቅ ትምህርት ይከፍታል። አይደለም ከአረቦች ከነሱ ጋር ከሀበሻ ጋር ራሱ እንዴት መኖር እንዳለብን ነው። ከእሷ የተማርኩት ካሮጊት የተማርኩት ማለት ነው። እንግዲህ ነብሷን እግዚአብሔር ነብሷን የማረው። ብዙ ጊዜ ታስካፋኛለች አለች ውሃ አምጥቼላት የታለት ለኛለች ጠጣ ጠጣ ጨረሳ አስቀምጠው የታለት ለኛለች ድጋሚ ሳመጣላት አሁን ጠጣዋለች ለኛለች ቡና ፈላላት አላት ጠጣለች ግፊ ስላለባት አታብሽባት ይባላለሁ እና ቡና ሳፈላላት ጠጣና ቤይሩት ቡና ታውቁታላችሁ። በጣም ተጌል ነው። እንደዚ ሀገር ቡና አይደለም እና ያንን ቡና ከጠጣች በኋላ ማንም ቡና ለምዛሬ እኮ ቀን ሙሉ ቡና ልትፈላለኝ ትችላለች፣ ልጆቿ ሲመጡ ማለት ነው። ልጆቿ ሲመጡ ልጆቿ ፊት ቀን ሙሉ ቡና ልትፈላለኝ ትችላለች። ከዛ አታፌላትም እንዴ ብሎ ይጮህብኛል፣ በጣም ይጮህብኛል። ለምን አታፌላትም ብሎ ቋንቋ፣ በፊት ቋንቋ እችላለሁ፣ ግን አልተለማመትም ነበር ከሰዎቹ ጋር። ከዛ ይጮህብኛል፣ እንትን እላታለሁ፣ አፈላላታለሁ ድጋሚ ያችን ነገር፣ እነሱ እንደሚቆጡኝ እንግዲህ። ሴትዮዋ በጣም ትረሳለች የምትበላውን የምጠጣውን ነገር ትረሳለች። ግን እነሱ እንደሚቆጡኝ ስለምታቅ ውስጧ ስለሚያውቅ እነሱ እንደሚቆጡኝ ያንን በቃ መቆጣታቸውን አረሳች እንደሚቆጡኝ ስለምታውቅ ከዛ እንትን ማለት ጀመረች። በቃ ሁሉ ጊዜ ልክ እነሱ ወንጃቸው የሆነ ሰዓት ላይ ይመጣሉ። እናንተ አዲስ እኮ ነው እስከሚለምዷቸው ድረስ በጣም ይከታተሏቸዋል። እና በዛን ሰዓት በቃ በጣም ትነግራለች። ከዛ ለቃውን አላጥበም እነሱ መጥተው ያን እቃ እስከሚለው ድረስ ያን ዕቃ አላጥበም ነበረ፣ እንደዛውኑ ማስቀምጠው ለምን ማክላቴ ምስክር ይሆነኛል ማለት ነው። በዛ መንግስት ሰዓት ካሜራ የለም ምንድን። እንደዛ እየተባለ ተግባባን ሁሉ ነገር እንትናል። ግን ከሷ ምን ተማርሽ፣ ምን መከረችሽ ብትሉኝ ትልቁ ነገር በህይወቴ ሰዎች ሲበድሉኝ እነኛን ሰዎች በበደል በመበደል መልስ መመለስ እንደሌለብኝ ሰዎች እስከመጨረሻው በህይወቴ ትልቁን ነገር ቢበድሉኝም በህይወት በቀል አለ የሚባለውን በደ ቢበድሉኝም እነኛን ሰዎች ሰላም፣ እኔ የውስጥ እርካታ ወይም ደግሞ ስለ እነኛ ሰዎች እኔ የተበቅያቸው ሳይሆን፣ ትልቁ በቀል እነኛን ሰዎች የምበቀልባቸው መንገድ ምን ምን እንደሆኑ በጣም አስረግተኛ። ምን መሰላችሁ፣ ሰዎች ሊያስከፏችሁ፣ ሊያስለቅሷችሁ ይችላሉ፣ ሊበድሏችሁ ይችላሉ። ሊበድሏችሁን ሰዎች ግን መልሳችሁ የሰደባችሁን ሰው በማስደብ እንዳልሆነ መልሳልኛለች አስረድታኛለች። እና ብዙ ጊዜ በቃ አንተ ስል እኔ ራሴ አርጅቻለሁ ዦቻለሁ። ግን ባስቀይምሽ እኔ የሆነ ነገር አትታትበኝ፣ መጥፎ ነገር ለእኔ አትመኝልኝ፣ መልካም ነገር ተመኝልኝ። የዛን ጊዜ ከባዱ በቀል ተበቀልሽ። ለምን የሚበቀለው እግዚአብሔር ስለሆነ። በልብሽ ግን እኔን ለመበቀል ካሰብሽ፣ እኔን ለመበቀል ካሰብሽ እና እንደዛ አርጌ መበቀላት ብለሽ ካልሽ የዛን ጊዜ የአንቺ በቃል ከእኔ ይከፋል። እኔ ካረኩሽ ይልቅ አንቺ አረክሽኝ ስለሚከፋ የአንቺ ወንጀል ስለሚከፋ አንቺ ትወርቅ ያለሽ ሁለት በደል የዛን ጊዜ ይሆንብሻል፣ ትለኛለች። እግዚአብሔር እንምላችሁ፣ የዛን ጊዜ ሁለት በደል ይሆንብሻል። አንደኛ እኔ በድይሻለሁ፣ ሁለተኛ ደግሞ አንቺ የእኔን በደል ለመመለስ ስትይ ሌላ በደል ስትበድኝ፣ እግዚአብሔር እኔም ኃጢአተኛ ነኝ የአንቺ ኃጢአት ደግሞ ከፋ ለምን ክፉን በክፉ ለመመለስ ስላስብሽ፣ ስለዚህ እኔ ምንም ባረግሽ ምንም ፈጣሪ ሆይ ብለሽ ወደ ፈጣሪ አልቅሽ። ምንም ነገር ልጆቼ ይናገሩሽ ይችላሉ፣ እኔ ልናገርሽ ይችላሉ፣ ግን ወደ ፈጣሪ አልቅሽ እንጂ ለእኔ ምንም መጥፎ ነገር እንትናትበይ ለማንም ሰው ትለኛለች። ማንም ሰው በህይወት ሽበድሽ ነገር ልታገቢ ትችላለች። ትዳር የባለ ዘመዶች ምን እንዳሰቃዩዋት ብዙ ያሳለፈችውን ታሪክ ታወራልኛለች። እነኛ ሰዎች ሲበድሉሽ መልካም ነገር አድርጊላቸው፣ የዛን ጊዜ ግን የእነሱን መውደቂያ እነሱን የሚወቁበትን መንገድ እያፋጠንሽው ነው። አንቺ እነሱን በክፋት በስድብ በበቀል፣ ልብሽ ራሱ በቀል ለእነሱ ካሰበ የዛን ጊዜ ግን የአንቺ መውደቂያ ይፈጥናል። ሁለት በደል ሁለት ክፋት ይሆንብሻል። እና ትለይ ነበረ በጣም ትግስት፣ ምን እንደሆነ የትግስትን ጥግ በእንጀራናት እናተባባት በእንጀራናት ስላደገች የትግስትን ጥግ እስከ መጨረሻ ነው የነገረች፣ የተማርኩት ከእሷ ማለት አሁን ላይ እኔ እግዚአብሔር በሚያውቅ አሁን ላይ ያ ያለች ነገሮች በሙሉ ደረሱብኝ። ትላንት ስትመክረኝ የነበረው እኔ እንኳን ድንገት ብሞት እድሜ እየገፋ ነው። እኔ እንኳን ድንገት ብሞት አገርሽ ገብተሽ ሙዳጅ የሆነ ከባድ ቃ ሳነሰ ስታይ ማለት ነው። ሴት ነሽ ነገ ወገብሽ እኮ አይችልም። በጣም ጃርሽቷ አለች፣ ግን ከአንደበቷ የሚወጣው ቃል ደግሞ ሰውን ይገነባ ነበር ነበር የዛን ጊዜ እንደቀልድ ነበር የምሰማት በነገራችን ላይ አሁን ላይ ግን ተንደቅ ትምህርት እግዚአብሔር ለምሳሌ ማለት ትልቅ ትምህርት ወይ በቃ መቼም በህይወቴ ከተማርኩት ትምህርቶች ስደት ካስተማረኝ ትምህርት ሁሉ ስደት ብዙ ነገር ያስተምራል። ማለት ትምህርቱ ከተማር ነው። ስደት ብዙ ነገር ያስተምራል። ግን ስደት ካስተማረኝ ነገሮች ሁሉ ለእኔ የተማርኩት ትምህርት ምለው ምንድን ነው? ሴትዬ የመከረች አሮጊቷ የመከረች ምክር መቼም በህይወቴ ያራሷል መቼም እየኖርኩት ያለሁት ነገር ነው ሲያሰቃየኝ በቃ እኔ እዚህ በጣም ፈተና እየተፈተንኩ ነው። የሚሰራ በጣም በጣም ልጆች አሉ። ሰርተሽ እንዳልሰራሽ አሁን አፅርተሽ ትጨርሻለሽ። የሆነ ያበላሻል፣ ነገር ያጠፋሉ። በዛን ጊዜ ልጆቹን አይናገሩም፣ እኔን ነው። ልጸዳ እያየች እኮ እያዩ እኮ ነው እዚህ ሊያውም ካሜራ በየ ቦታ ያለ ማለት ነው፣ በየ አቅጣጫው በካሜራ ተከባሽ። ካሜራ እውነትሽን እያወጣ አይኗም፣ የተፈጥሮ አይኗም ሰው ሰራሹም መከታተያ እያለ ግን ይሄ እንደዛ አልተደረገም፣ ይሄ እንደዛ አልተደረገም ስትባሉ የሆነ መልስ ትመልሳላችኋል። በቃ ኔ ካኝ ላይ ነው ብላችሁን እንትን እላችኋለሁ። ግን በቃ ወደ እግዚአብሔር ሪፖርት እያረኩ ተዋዋለሁ መልሱን ከእግዚአብሔር አገኛለሁ ማለት ነው። እና አዲስ ዓመት ልጆች፣ ስሜታ የሆናችሁ አትወስን አቸኮል ከአበሻ ጋር የምትሰሩ ሊፈትኗችሁ ይችላሉ። እርስ በርስ ትፈታተኖች ትችላላችሁ። ግን ለእግዚአብሔር ትግስት ይኑራችሁ። ስሜታ የሆንን የምናረጋቸው ነገሮች እኛን የተበቀሉን የበደሉን ሰዎች እንዳንበቀላቸው ያደርገናል። እንዳናሸንፋቸው ያደረገናል። ለምን እኛ የተበደሉ ሰዎች ከነሱ ተሽላል። መጥፎን በመልካም ከመለስን ግን እኛንን አሸናፊዎች ድል የምንነሳው እኛንን። እና ስለዚህ መዳማችሁ ምንም ብታደርጋችሁ ምንም መጥፎም ትሆን ጥሩም ትሁን ጥሩ ሆኖ እናንተ ምንም የምትጎዱት ነገር የለም። እኔ በራሴ እየኖርኩ ስለሆነ ይህንን የምላችሁ ማለት ነው። አዲስ የምትመጡ ልጆች የቀደሙት ልጆች ቤት ውስጥ ሌላ ቋንቋ የሚችሉ ልታገኙ ትችላላችሁ። እነኛን ምክር አትስሙ። በራሳችሁ መንገድ፣ በራሳችሁ አስተሳሰብ። በሰው ጭንቅላት አትደገፉ፣ በሰው አስተሳሰብ አትመሩ። በራሳችሁ መንገድ ምን ያዋጣናል፣ እንዴት ብሄድ ነው። መጥፎ መጥፎ መዳሚ ውስጥ ገጥሞኛል ሳውዲ ላይ ማለት ነው መጥፎ ለምን አሮጊት ሌላ አሮጊት አለች፣ ሁለት ቤት አለ፣ ፎቅና ምድር ቤት። የመጨረሻ መጥፎ ግን በራሴ መንገድ ብቻ ነበር የሄድኩት። የዛን ጊዜ እንደውም አስራ ስድስት አመት ነው፣ የወጣትነት እድሜ ነው እና በራሴ መንገድ ብቻ ነበር የሄድኩት። እግዚአብሔር ይመስገን ከሁሉም እኔ አሸንፍ። የተገኘው በልጭ፣ የተገኘው በምን? በራሴ መንገድ በትዕግስት በመሄድ የሆነ ሰዓት። እግዚአብሔርም እኮ ልብ ያራራሉ። በነገራችን ላይ እኮ እግዚአብሔርም እኮ ልባቸውን ያራራላቸዋል። መዳሜ ጓደኛ ይህን ስለተናገረቻት ከጓደኛ ተደርቤ መዳሜ መናገር ወይም ደግሞ መዳሜ ላይ መቀየር የለብኝም። የእኔ ስራ ለብቻለ፣ እሷ ስራ ለብቻለ። በመሀላቸው ገብተሽ ማስታረቅ ካለብሽ ይሄ ይሄን እኮ ይሄን እንደዚህ ቢደረግ አብራችሁ ሼር አርጋችሁ ያንን ነገር መፍታት ነው እንጂ የጸብ የደረቦ እንትን ነገር ባታረጉት እና እሷ ምንም መጥፎ ክፉ ብትሆን በክፉ አትመልሱላት። በመልካም ነገር ብቻ ሄዶ እስኪ እስኪ እንደ እግዚአብሔር እስኪ በቅንነት ሄደን በመልካምነት ሄደን እስኪ እንውደቅ እንውደቅ እስኪ ከዛን የዚያን ጊዜ የራሳችሁን ስፋ ነውስም፣ ምንም እንትን የምትጎዱት ነገር የለም። በቅንነት ከሄዳችሁ ማንኛውም ነገር ገደሉ ሜድ አያደርግላችኋል። ለምን እናንተ ልባችሁ ንጹሕ የዋ ከሆነ ምንም ምንም ምንትን የምትሉት ነገር የለም። እኔ እኔ እምነቴ ኦርቶዶክስ ነው። እነሱ ስግደት ስንት ሲሉ ስግደት ሰዓት ላይ ልጆችን አስታውሽ ስገድ ይላቸዋለሁ ስጃ ይላጥፍላቸዋለሁ የሚቀንስብኝ የሚቀደስብኝ ክብር አለ እምነታቸው እምነቴን ስለሚያከብሩልኝ እምነታቸውን አከብርላቸዋለሁ እኛ ኢትዮጵያውያን ደግሞ ሁለት ብዙ እምነት በጎሪ ቤት በአንድ ነው የምንበላው በአንድ ነው የምንኖረው አይታቸዋል አለ ለቅሷችን ባህላችን ሁሉ ነገር የሚለያየው ነገር የለም በአንድ ነው የምንኖረው አንድ ሀገር ነው የምንኖረው አይደለም ስለዚህ እኛ ከፍቅር ሀገር የመጣን ሰዎች የአሁኑን የሚያባላን ፖለቲካ ማለት ከፍቅር ሀገር የመጣን ሰዎች ፍቅር ያለን የአንድ ኢትዮጵያ ልጆች ማለት ነው። ያንን ነገር የአሁኑን ሳይሆን እናቶቻችን አባቶቻችን ያሳደጉን አስተዳደግ ይዘን እዚህ ከኖርን በጣም አሸናፊዎች ነው። እግዚአብሔርን በጣም አሸናፊዎች ነው። ለምንመልስልን ነገር በሙሉ በቅን እንመልስ። ቅን ቅን ከሆንም ሁሉም ነገር እናሸንፋለን። እና ምላችሁ ነገር ይሄ ነው። በርቱ ልጅና አሮጊት ጋር ምትሰሩ ራሳችሁን ጠብቁ። በራሳችሁ መንገድ በራሳችሁ ስታይል ሄዱ። በራሳችሁ መንገድ በራሳችሁ ስታይል ከሄዳችሁ ታሸንፋላችሁ እንጂ አትሸንፉ። ስለዚህ በርቱ። በቀልን በበቀል አትመልሱ ነው ምላችሁ። ሰላም፣ እግዚአብሔር ከሁላችሁም ጋር ይሁን። ሙስሊም እህት ወንድሞች ሁላችሁንም ወዳችኋለሁ። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱኝ። ያው ቪዲዮ ዛሬ ረዘም ማርቅባችኋለሁ። እንግዲህ አዲስ የመጣችሁ አዳምጡት። አንድ ቀን ይጠቅማችኋል።